ሰላም የእግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የሃዲያና ስልጤ ሀገረ ስብከት ለሕፃን ታምራት አውግቸው 5250 ብር ድጋፍ አደረገም። የሃዲያና ስልጤ ሀገረ ስብከት ጽሕፈት ቤት በምሥራቅ አርሲ በተፈጸመው አሰቃቂ ግድያና ጨፍጨፋ ተጎድቶ በሕይወት የተረፈውን ሕፃን ጎብኝቷል። በሀገረ ስብከቱ ዋና ጸሐፊ መጋቤ ጥበብ ቀሲስ ወርቁ ተክሌ የተመራው ልዑክ በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ ከደረሰው ጅምላ ጭፍጨፋ በታምር ተርፎ ወላይታ ሶዶ ክርስቲያን ሆስፒታል የህክምና እርዳታ እየተደረገለት የሚገኘው ህፃን ታምራት አውግቸውን ጎብኝቷል በሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ህርያቆስ መመሪያ ሰጪነት ጉብኝት ያደረገው ሀገረ ስብከቱ ለተጎጂ ህፃን ጸሎት በማድረስ 50250 ብር ድጋፍ አድርጓል በተጨማሪም በአደጋው ቤተሰቦቻቸውን ላጡ ወገኖች መጽናናትን ውድ ህይወታቸውን ለተነጠቁትም ረፍተ ነፍስን የተመኘ ሀገረ ስብከቱ በስሩ የሚገኙ ሁሉም ኦርቶዶክሳውያን ድጋፍ እንዲያደርጉም ጥሪ አቅርበዋል። መረጃው የብህንሳ ሚዲያ ነው። ማኅበረ ቅዱሳን በዘንድሮው ዓመት ሁለት አዳዲስ አዳሪ የአብነት ትምህርት ቤቶችን እንደሚያስረክብ አሳወቀም። በማኅበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት በ2018 ዓ ም ሁለት አዳዲስ አዳሪ የአብነት ትምህርት ቤቶችን ግንባታ አጠናቆ እንደሚያስረክብ አሳውቋል። በማኅበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት የፕሮጀክት ዝግጅትና ትግበራ ምክትል ኃላፊ ኢንጂነር ማስተዋል አበበ እንደገለጹት በአሶሳ ሀገረ ስብከት በአሶሳ አምባ ሀመረኖ ቅዱስ ኪዳነ ምሕረት ገዳም እንዲሁም በከፋ ሀገረ ስብከት በቦንጋ ከተማ ላይ የተገነቡ መሆናቸውን አሳውቀዋል። ኢንጂነር ማስተዋል አበባ አክለውም 32 አዳሪ የአብነት ተማሪዎችን ማስተናገድ የሚችሉ ትምህርት ቤቶቹ በአጠቃላይ ከ40 በላይ ተማሪዎችን በአንድ ጊዜ ማስተማር እንደሚችሉም ገልጸዋል። የዲጂታል መሰረተ ልማትና የሰው ሀብት አደረጃጀት ለቤተ ክርስቲያን ሁለንተናዊ አገልግሎት ሚናው ጉልህ መሆኑ ተገለጸ። ይህ የተገለጸው የምስራቅ ሸዋ ሀገረ ስብከት አጠቃላይ የሰበካ መንፈሳዊ ጉባኤ መደበኛ ስብሰባ መካሄዱን ተከትሎ ሲሆን በጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ መንፈሳዊ ጉባኤ ማደራጃ መምሪያ ክፍል ኃላፊ መላከሰላም ሰላም ቆሞሳ አባ ቃለ ጽድቅ ሙሉጌታ ዶክተር የዲጂታል መሰረተ ልማትና የሰው ሀብት አደረጃጀት ላይ ትኩረቱን ያደረገ ስልጠና ሰጥተዋል። በስልጠናውም የዲጂታል መሰረተ ልማትና የሰው ሀብት አደረጃጀት ለቅድስት ቤተ ክርስቲያን መንፈሳዊ አገልግሎትና የመረጃ ስርጭትን በዘመናዊ መንገድ ለማጠናከር ያለው ሚና ጉልህ መሆኑን አስረድተዋል። ዘመናዊ ቴክኖሎጂን በመጠቀም የቅድስት ቤተ ክርስቲያንን አገልግሎትና መንፈሳዊ ትምህርትን ማዳረስ እንደሚገባ ያሳሰቡት መልአክ ሰላም ቆሞስ አባ ቃለ ጽድቅ ለዘመኑ ተስማሚና ብቁ የሆኑ ባለሙያዎችን መያዝ እንደሚገባም በሰጡት ስልጠና ጠቁመዋል። መረጃው የሐመረ ተዋህዶ ሚዲያ ነው። በቤተ ክርስቲያን ሕግጋትና አስተዳደር ላይ ትኩረቱን ያደረገ ስልጠና ተሰጠም። የቆቦ ከተማ አስተዳደርና የጉባ ላፍቶ ወረዳ አብያተ ክህነት ጽህፈት ቤቶች ለሰራተኞቻቸው በቤተ ክርስቲያን ህግጋት፣ አስተዳደር፣ የውሳኔ አሰጣጥ፣ የሂሳብና የንብረት አያያዝ እንዲሁም ማስተዳደር ላይ ትኩረቱን ያደረገ ስልጠና ሰጥተዋል። በተጨማሪም በእቅድ ምንነት አዘገጃጀት ላይ ያተኮረ ስልጠና የተሰጠ ሲሆን ስለ እቅድና ሪፖርት አዘገጃጀት ለሰራተኞቹ ማስገንዘብን አላማ ያደረገው ስልጠናው ወረዳ ቤተ ክህነቱ ከ10 ዓመቱ መሪ እቅድ በመነሳት ለሥራ ክፍሎች በጊዜ ከፋፍሎ መስጠትና በሪፖርት አዘገጃጀት ላይ ግንዛቤ መፍጠር እንደቻለም ተገልጿል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። ለዕለቱ የያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም፣ እግዚአብሔር ከወላችን ጋር ይሁን። ከቀሪ ጣቢያችን መሰናዶዎች ጋር መልካም ቆይታ